የሁለቱም ዓለም ስኬት ያለው በታዛዥነት በዝቅታ ውስጥ ነው ያለው። ያን ባደረግን ቁጥር ከፍ እንላለን። አሁን ባለንበት ጊዜ ከልጅህን ረድልኝ በታች የሆኑ ከዛኛው ጋር ሲነጻጸር በጣም አነስ ያሉ ፈተናዎች ይገጥሙናል። ቅጥበታዊ እንደሆነች ማመንና መወሰን ይፈልጋል። እዛ ቦታ ላይ ነው የምነት ጥንካሬም ብርታትም የሚታየው እዛ ላይ ነው። እዛች ላይ ከጸናች ምክንያቱም ሳይወድ በግዱ ነው የሚታገሰው። ከዛ በኋላ ቃል ሀብታም ነ የሀሳብ ሀብታም ነ ስለ መጽሐፍ አስበህ ታውቃለህ? በልጅነት የተሰጠ እውቀት ድንጋይ ላይ እንደተቀረጸ ቅርጽ ነው ይባላል። እኛ ያለፋንባቸው ጉዳዮች እኛን የማይፈልጉና ወይም ደግሞ የማያልቁ ይመስሉንና ገንዘብ ላይ ልቅ የምንሆንባቸው ሁኔታዎች ልብ ውስጥ መቅረት የሚችሉ ብዙዎች፣ ማስተማር የሚችሉ መቶች ይተላልፋሉ። ብረትን በሚያቀልጥ ማንነት ቆዋይ እውቀት የተሰጣቸው ሰዎች ነበሩና ህርፋ ነበራቸው። ይሄ ቤተሰብ የሚተዳደርበት የነበረ መንፈሳዊ ስርዓትን ተከትሎ እንዲሄድ በህግ ነበር የሚመራው። እንቅልፍ ማተሽ ሳትደክሚ ጫማይን አድርገይ ልብስ ለብሼ አልጋ ላይ ያስቀምጠች። ምናልባት አልባት አንቺ በሬት ትተኛለች። ወጣትነት ላይ የተገኘን ገንዘብ ወጣትነት ላይ የተገኘን ሀብት ወጣትነት ላይ የተገኘ ማንኛውንም ጥሪት ይዞ ለነገ ማቆየት። ሀብታም አደረጋችሁ ልታመሰግኑ፣ ድሃ አደረጋችሁ ልትታገሷል። ሀብታም ሁኖ ያመሰገነ የለም፣ ድሃ ሁኑ የሚታገሰ የለም። አላህ ያጥፋችሁ ብሎ ነበር የወሰ ከመድረኩ ላይ